ሰላሳ ዓመታትን ከነባሩ ታሪኳ ተለይታ በሸፍጥና ሴራ ምክንያት አፍንጫዋ ስር ያለውን የባህር በር እንዳትጠቀም የታፈነች ሀገር ኢትዮጵያ ዛሬም ዜጎቿ ይጠይቃሉ። የባህር በር ጥያቄ የመንግስት ሰላማዊ ጥያቄ አግባብነት ያለው ነው። መላ የኢትዮጵያ ሕዝብ እኔን ጨምሮ ሁላችንም የምንናፍቀው፣ የምንመኘው፣ የምንቆጭበት ነው። ግዴታ አስፈላጊ ነው ብዬ አምናለሁ። ያንን ደግሞ ለማድረግ የጋራ አንድነት ሕዝብ አንድ ላይ ሆኖ የጋራ ጥቅማችን የሀገር ለሉዓላዊነት፣ ስለሆነ የሁላችን ማስታወሱ ያስፈልጋል። ይህ ደግሞ ክህደቱንና ሸፍጡን እያየ ለዓመታት ታፍን የቆየው ብቻ ሳይሆን ዛሬ የሀገር ተረካቢው ትውልድም ጥያቄ ነው። በዚህ ሀገር ባህር በር እንዲኖር እፈልጋለሁ እና ለውጭ ምንዛሬ ጠቃሚ ስለሆነ እንዲኖር እንመኛለን። የባህር በር በጣም ለሀገሮች ይጠቅማል። አሁን ኢትዮጵያ ግን የባህር በር ስለሌላት ብዙ ብር እየከፈለችና ብዙ ውጭ እያወጣች ነው ማለት ነው። አሁን ደግሞ ለሌሎች ሀገሮችን ቀይ ባህር የእሷ እንዲሆንም ጥያቄ ያቀርባለች። የባህር በር የሌላቸው ሀገራት ለከፍተኛ የወጪ ይደረጋሉ፣ የገንዘብ ወጪ እና ያ እንዳይመጣ ደግሞ የባህር በር ካላት የኢኮኖሚ ችግራችንም አንደኛ ሊፈታ ይችላል። ሰላማዊ በሆነ መንገድ ሰጥተው በመቀበል መርህ ጭምር አማራጮች የቀረቡለት ይህ የኢትዮጵያ ፍላጎት ዛሬም ምላሽ ይጠብቃል፣ ዙሩንም ያጠብቃል። በዚህ ረገድ ጉዳዩ ዲፕሎማሲያዊ በሆነ መንገድ ምላሽ እንዲያገኝ የተደረገው ጥረት እስከ መጨረሻው ድረስ ማምጣት የሚችለውን ግንዛቤ ፈጥሯል፣ ይላሉ የቀድሞው ዲፕሎማት። እስከ ዛሬ የተገኙት እነዚህ ድሎች እውነት ለመናገር የዲፕሎማሲ ውጤቶች ናቸው። ዛሬ እዚህ ላደረሰን ዋነኛው ደግሞ ማዕከላዊ መንግስት አመራሩ ነው። ውጭ ጉዳይ የምንበለው ሌሎች አካላት የሚበለው ራሳቸው ጠቅላይ ሚኒስትር የሚሆኑ ፕሬዚደንት የሚሆኑ ትኩረታቸው ሁሉ ከምድብ ስራቸው አልፎ በውጭ ፖሊሲ ላይ እና በዲፕሎማሲ ስራ ላይ ተጠምደዋል። እነዚህ የኢትዮጵያ ፍላጎቶች ተዳፍነው እንዲቀሩና ምላሽም እንዳያገኙ የተለያዩ ጥረቶችም ግን አሁንም ቀጥለዋል የሚሉት ደግሞ የሰላምና ደህንነት ተመራማሪ ናቸው። በዚህ የተነሳ አሁን የኢትዮጵያ ሚዛን የሉዓላዊነት ጉዳይ ላይ መድረሱን በማብራሪያዎች ያቀርባሉ። አንዳንዴ የምናየው ነገር ምን አለ፣ ኮሽ ሲል ኢትዮጵያ ውስጥ የሆነ ችግር ሲከሰት በሁሉም ነገር ጣልቃ የመግባት ነገር አለ። ይሄ ደግሞ አንድ ሉዓላዊ የሆነ አገር ሉዓላዊ ሁን ተብሎ እውቅና በህዝብም በመንግስት በኩልም የተሰጠው ህዝብ ይህን ማድረግ መቻል የለበትም። ከነዚህ ድርጊቶች መሰብሰብ መቻል አለባቸው። የኢትዮጵያን ሉዓላዊነት፣ የኢትዮጵያን ሰላም፣ የኢትዮጵያን ደህንነት ከምንም በላይ የሚያገለግለው የሚጠቅመው ኤርትራን ወንድሞቻችን ስለሆነ፣ ስለዚህ ኤርትራን ወንድሞቻችን ያለምንም መወላወል ማክበርም አለባቸው። ወደብ ኢትዮጵያ የሚታገኝበትን ሚንስ ቁጭ ብለው ተነጋግረው ነገሮች ማመቻቸት በዓለም አቀፍ ህግ ይህ ሁሉ ማሰሪያው የሀገርን ደህንነት ማስጠበቅ ነው የሚሉት የቀድሞ ዲፕሎማት ቀድሞ የተቆረጠውን እጅ ለማስመለስ ሀገር ለሰላማዊ መፍትሄዎች የዘረጋችው እጅ ሁለቱም እስኪበላ መጠበቅ የለባትም ባይ ናቸው። ሰላምን የሚፈልጉ ቢሆን ኖሮ የኢትዮጵያ እጅ ህዝብና መንግስት ምንጊዜም ዝግጁ ነው። እጁን እንደዘረጋ ነው ያለው። ግን ያንን እጅ ቆርጦ የሚበላ ከሆነ አንተ ሁለተኛ ቀሪ እጅህን የምታጎርስበት ምንም ምክንያት የለህም። እኔ የኢትዮጵያ ሕዝብ ማድረግ ያለበት የኢትዮጵያ መንግስትም አቅጣጫ መሰት አለበት። ልክ እነርሱ በተንቀሳቀሱ ልክና እነርሱ በሚንቀሳቀሱባቸው መሳሪያዎችና አማራጮች በዛው ልክ ብትችልም አጥፈ ቀድም በመገኘት ተመጣጣኝ የሆነ ተመጣጣኝም እና ተቀራራቢ የሆነ ተግዳሮቶችን አንተም ማቅረብ አለብን። ታዲያ በዚህ ሂደት ውስጥ ምላሾችን ለማግኘት ከተባበሩት መንግስታት እስከ ጎረቤት ሀገራት እየተንኳኳው በር ሁሉም ጥያቄውን እንዲረዳ ያደረገ ነው። የጎረቤት ሀገራት ትብብርም ሆነ የተቋማት ቀዳሚው ተልዕኮ ሰላምና መረጋጋትን መፍጠር ነው የሚሉት ተመራማሪው ለጥያቄው የሚቀርበውን ምላሽ ላይ መምከር እንዳለባቸው ያመላክታሉ። ቀጠናው ያሉ አገሮች በተለይም ዳር ድንበር የሚጋሩን ሱዳን፣ ሁለቱም ሱዳኖች፣ ኬንያ፣ ሱማሌ ጅቡቲ በዚህ ጉዳይ ሊያግዙን ይገባል። ኢትዮጵያ እየጠየቀች ያለችው የወደብ የእድገት የሴፍቲ የሴኩሪቲ ሪስፔክት ጉዳይ ነው። ስለዚህ ማከባበር መቻል አለብን የምናገኝበትን መንገድ እነሱም ሊያግዙን ይገባል፣ በሀሳብ ሊያግዙን ይገባል። በዓለም አቀፍ ሕግ ማሰብ ማሸማገል መቻል አለባቸው። ቀጠናው ላይ ያሉ እንደ ኢጋድ አፍሪካ ህብረት ሌሎችም ቀጠናዊ የሆኑ ድርጅቶች እንደ ኔፓድ፣ ኢኳስ፣ ሳዲክ፣ አውሮፓ ህብረት፣ የተባበሩት መንግስታትም። ምክንያቱም በይፋ ነው ጥያቄው የቀረበው። በቅርቡ በተደረገው የተባበሩት መንግስታት ህብረትም ፕሬዚደንታችንም ይህን ነው ያቀረቡት። እሳቸው በየትኛውም አማራጭ የምላሹን ጊዜ ማሳጠር እንደሚገባ የሚነሳ ሲሆን፣ ለዚህ ጉዞ ግን አይነተኛው መፍትሄ ሰላም ሆኖ ሲቀርብ ፍትህ ይከተላል። አማራጫችን ብዙ ነው ከሁሉ አማራጭ ቁንጮ አማራጭ በሰላም በድርድር ዲፕሎማቶቻችን አራት ሰዓት ይሰራሉ። ከዚያ አኳያ ፍትሃዊ ትግል ውስጥ ስለገባን ለኛ የሚገባንን ትተው የማይገባንን የሚፈልጉ ከሆነ በሚፈልጉትና በሚገባቸው ቋንቋ በመጠብን መልክ እንቋቋማቸዋለን።